በሙከለፍ ላይ ግዴታ የሆነውን በሙከለፍ ላይ ግዴታ ሙከለፍ ማለት ሶስት ነገር የያዘ ነው። ባሊግ ሊሆን በጨረቃ አቆጣጠር አስራ አምስት ዓመት የሆነው እንደዚሁም ወይም ደግሞ የዘር ፈሳሽ የሚያይ ከሆነ አስራ አምስት ዓመት በጨረቃ አቆጣጠር ባይሆነውም ይሄ ባሊግ ይባላል። ባሊግ የሚለው ለሴት ከሆነ ሐይድ ማየት ወይ የዘር ፈሳሽ ወይም ደግሞ በጨረቃ አቆጣጠር አስራ አምስት ዓመት ባ ል ሁለተኛ ደግሞ የእስልምና ጥሪ የደረሰው ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ያለው የዚህ ቃል ይሄ የደረሰው የዚህ ትርጉሙ ሄን የደረሰው ይሄ ሙከለፍ ይባላል። ሌላው ደግሞ ለኛ ሊሆን አቅለኛ ከሆነ በሱ ላይ በንበዙ በሶስቱ ላይ ግዴታ ነው መሪፈቱሃ ማወቁ ፊል ዓቂዳ ስለ እምነት

ዘካ ግዴታ ከሆነበት መማር አለበት። እንዴት እንደሚሰጥ ለማን እንደሚሰጥ እንደዚሁም ከስንት ከስንት እንደሆነ በምን በምን እንደሚወጅብ ያን ነገር መማር አለበት። ወስያሚን ለዚህመሁ ጾምም እንደዚሁ ግዴታ የሆነበት ጾም ግዴታ የሆነበት ጾም ግዴታ የሆነበት ስለ ጾም ምን ምን ጾምን ያበላሻል፣ እንዴት ነው ኒያ፣ እንዴት ነው ሁሉን ነገር መማር አለበት።

ወኒካህን ኒካህም እንደዚሁ ጋብቻ እንዴት እንደሚፈጸም ምን ምን ግዴታ እንደሆነ ስለ ጋብቻ መማር አለበት قبل الدخول فيها ሳይገባ ማለት ነው። ወደ እነዚህ ሳይገባ ለምሳሌ ተመግዛቱና ተመሸጡ ኒካህን ተማሰሩ መጀመሪያ ላይ መማር አለበት፣ እንዴት እንደሆነ ኒካህን ምን ምን እንደሚያበላሸው በምን አይነት እንደሚያመጣ ለምሳሌ በሚያደርግ ሰዓት ሪባ የመሳሰሉት። ሌሎች ደገች እንዳይመጣ መጠንቀቅ አለበት። ማለት መጀመሪያ ታይገባባቸው ኒካህም ልክ እንደዚሁ ኒካህ ታይደረግ ያን ነገር መማር አለበት። ከገባ በኋላ ሊማረው አይችልማ ተወዲህ መማር አለበት። ዓላ መዝሀቢ ኢማሚ ሻፍዒይ ረዲየላሁ አንሁ። ይሄ ኪታብ የተዘጋጀው በኢማሙ ሻፍዒይ መዝሃብ በሳቸው መዝሃብ ነው። መዝሃብ ሲባል አራት ነው። መዛሀቡ ማለት ነው። አራቱም ትክክል ናቸው። አራቱም እምነታቸው አንድ ነው፣ ግን በአህካም ይለያያል። በአህካም አቂዳቸው ግን አንድ ነው። ስለዚህ ይሄ ኪታብ የተዘጋጀው በኢማሙ ሻፊዒ መዛሀብ ነው ማለት ነው። ስለዚህ ሰውየው መማር አለበት። ሡመ በያን፣ ከዛ በኋላ ግልጽ ያደርጋል ያደርጋል በዕድ ዋጅባቲል ቀልቢ ወመዓሲሂ የቀልብ ወንጀል የቀልብ ወንጀል የቱ ነው ምንድነው የሚለውን የሚያብራራ ነው። ወማዓሲ የቀልብም እንደው ወንጀሉ የቀልብ ወንጀል ምን እንደሆነ ወደፊት የሚያብራራ ነው። ወሸይኢን ሚን መዓሲል ጀዋሪሂ እንደዚሁም ከክፍለ አካሉ ወንጀልን የክፍለ ሀጋር አካል ወንጀል ምን እንደሆነ እሱን የሚያብራራ ነው። መሰለን ከሊሳን ምላስን ይመስል የምላስ ወንጀል ምንድን ነው? የሚለውን ወደፊት ኪታቡ ያብራራል ማለት ነው። ኢንሻአላህ እንደርስበታለን። ወገይሪሄ የሌላ የእግር ወንጀል ምንድ ነው የእጅ ወንጀል ምንድ ነው የአይን ወንጀል የሆድ ወንጀል ምንድነው? የሚለውን ወደፊት ይጠቅሳል። ስለዚህ ይሄንን ግልጽ የሚያደርግ ነው። ሊቱክተመ ቢበያን ተውባ ኪታቡ ይጨርሳል። ስለተውበት ተናግሮ ማለት ነው። መጨረሻ ላይ ስለ ተውበት ይሄ የሆነበት መአልፌው በጣም ብልህ የሆኑ ስለሆኑ ነው። ለምን አንድ ሰው ይሄንን ወንጀል የሚሰራ ከሆነ የእጅ ወንጀል፣ የአይን ወንጀል፣ የሆድ ወንጀል፣ የእግር ወንጀል ያለ ያተ ተጠቀሰ በኋላ ምን ነው የሚጨርሰው? በተውበት የተውበትን ተውበት እንዴት አድርጎ አንድ ሰው እንደሚያደርግ የዛን ወንጀል የሰራ ሰው ተውበት ግዴታ ነው፣ ያንን ማድረግ አለበት። ያንን ግልጽ አድርገው ኪታቡ ይጨርሳል ይላሉ። ስለዚህ ኪታቡ የሚጨርሰው መጨረሻ ላይ ስለ ተውበት በያን